የልሂቃኑ ፍርአት እና የአርቲፊሻል ኢንቴሊጀንስ የራሱ የፍጻሜ ዘመን መሳሪያ ሲሆን አርቲፊሻል ኢንቴሊጀንስን የፈጠሩት ለምን በዚህ ልክ ፈሩ? የአርቲፊሻል ኢንቴሊጀንስ ስጋትን ለመረዳት ጂኦፍሪ ሂንተን፣ የሸዋ ቤንጌል እናም ያለን ለኩን የቱሪንግ ሽልማት አሸናፊ የሆኑት የአርቲፊሻል ኢንቴሊጀንስ አባቶች የገለጿቸው ዋና ዋና ፍራቻዎችን መመልከት ያስፈልጋል። ከነዚህ መካከል በተለይ ደግሞ ጂኦፍሪ ሂንተን ከጉግል በይፋ መልቀቃቸውና ስለ አርቲፊሻል ኢንቴሊጀንስ ያሰሙት ማስጠንቀቂያ የብዙዎችን ቀልብ ስቧል። በርካቶችን አስደግ አስደንግጧል ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን በአዲስ መረጃ ተገናኝተናል የአዲስ መረጃ መላው አለምን የሚነካነው ኢትዮጵያችንን ጨምሮ ማለት ነው በርካቶች የፈሩት የአርቲፊሻል ኢንቴሊጀንስ ጉዳይ አለ በተለይ ደግሞ ይሄንን እንደ አምላካቸው እያዩት ነው አሁን ላይ ያሉት ማለት ነው ፈጣሪያችን ነው እስከ ማለት የደረሱ አሉ ማለት ነው ይሄ ከፍተኛ ስጋትን አምጥቷል ምድራችን ላይ ማለት ነው በጣም ነው የተፈራው በተለይ ደግሞ የአዲሱ አለም ስርዓትን ለመፍጠር ከሚያስፈልጉ ነገሮች አንዱ ኤአይ ነው። የሚጫወታቸው ዋና ዋና ድርሻዎች አሉት። ይህ መረጃ ምን ይመስላል? ለምንስ ነው የራሳቸው አርቲፊሻል ኢንቴለጀንስ ፈጣሪ የአርቲፊሻል ኢንቴለጀንስ አባት የተባሉ ሪዛይን አድርገው ስራቸውን የለቀቁት ለምንድን ነው ፍራቻቸውስ ምን ይመስላል? በቀጣይስ ምን እንደሚፈጠረው የሚለውን ነው የምናየው። ጊዜያችንን የሚዋጅ እናንተንም የሚመጥን ዝግጅት ስለሆነ እስከ መጨረሻ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛችኋለን። ሮማን ጸጋይ ነኝ። ካክሱም ቲዩብ ሰናይ ቆይታ ይሆንላቸው። የአርቲፊሻል ኢንቴሊጀንስ ኤአይ ዋና ተግባር የሰው ልጅን ሙሉ በሙሉ መቆጣጠር፣ ማዕከላዊ አስተዳደር መፍጠርና መንፈሳዊውን ዓለም ከቆሳዊው ዓለም ማስወገድ ነው። ይህ የሚያሳካው ደግሞ በአራት ዋና ዋና መንገዶች ነው። አንደኛው በኢኮኖሚና በመገበያያ ላይ ያለ ቁጥጥር መፍጠር ነው። ሁለተኛው ሁሉን አቀፍ ክትትልና የስለላ አይን ማድረግ፣ ሶስተኛው የሐሰት ነቢይ መሳሪያ የእውነት መቆጣጠሪያ መንገድ፣ አራተኛ የሰው ልጅን የማሰብ ችሎታ ማደብዘዝ ሲሆኑ እያንዳንዳቸው ደግሞ ከአንድ እስከ ሁለት ማስፈጸሚያ ስልቶች ይጠቀማል። እያንዳንዳቸውን ነጥቦች ደግሞ ስንፈትሻቸው በኢኮኖሚ በመገበያያ ላይ ያለ ቁጥጥር መፍጠር ነው። ኤአይ በአውሬው መንግስት ዘመን የሚኖረው ዋነኛ ተግባር ምልክቱ 666 ተግባራዊ እንዲሆን መሰረት መጣል ነው። እንደ ካልን ደግሞ ይህ በሁለት መንገድ ይካሄዳል። አንደኛው ማዕከላዊ ዲጂታል ስርዓትን በመገንባት ኤአይ ሁሉንም የዓለም ኢኮኖሚ፣ ፋይናንስ ወደ አንድ ዲጂታል መድረክ ያመጠዋል። የገንዘብ ዝውውሮች፣ ገዢዎችና ሻጮች ሁሉም የሚመዘገቡት የሚተዳደሩት በአርቲፊሻል ኢንቴልጀንስ አልጎሪዝም ነው። ሁለተኛው የመገበያያ ፈቃድ ነው። በራእይ ምዕራፍ 13 ቁጥር 17 ላይ እንደተጻፈው ምልክት የሌለው ማንም እንዳይገዛና እንዳይሸጥ ለማድረግ አርቲፊሻል ኢንቴልጀንስ እንደ በር ጠባቂ ያገለግላል። አንድ ግለሰብ ስርዓቱን ሲቃወም ወይም የፈቃድ ምልክቱ ሲነሳ፣ ኤአይ ወዲያውኑ የገንዘብ አቅሙን ያቋርጠዋል። ይህም የኢኮኖሚ ነፃነትን ሙሉ በሙሉ ያጠፋል። ሁሉን አቀፍ ክትትልና የስለላ አይን ማለት ደግሞ አርቲፊሻል ኢንቴልጀንስ በዓለም ዙሪያ የማይታይና የማያቋርጥ የስለላ መረብ ይፈጥራል። እንዴት ካልን ደግሞ በሁለት መንገድ እናየዋለን። አንደኛው የማምለጫ ቀዳዳ መጥፋት ነው። በአሁኑ ጊዜ በየከተሞች ያሉት የፊት ለይቶ መታወቂያ ካሜራዎች የድምፅ መመዝገቢያዎች፣ የኢንተርኔት መረጃዎች፣ ቢግ ዳታ ሁሉም የሚተዳደሩት ትርጉም የሚሰጣቸውም በኤአይ ነው። ሁለተኛው የግል ማንነት ትንተና ናቸው። አርቲፊሻል ኢንቴልጀንስ የሰዎችን ሀሳብ፣ ዝንባሌዎችን፣ አላማዎችን ሁሉ ከመረጃዎቻቸው በማሰባሰብ ይተነትናል። አንድ ግለሰብ ስርዓቱን እንደሚቃወም ወይም ሃይማኖታዊ ንቃት እንዳለው በአርቲፊሻል ኢንቴልጀንስ ከተጠረጠረ ወዲያውኑ በስውር ክትትል ስር እንዲወድቅ ይደረጋል። ይህ ስርዓት በአካል መገኘት ሳያስፈልገው ሙሉውን አለም ይቆጣጠራል። ከዛም ደግሞ እስኪንቀጠቅ የሐሰት ነቢይ መሳሪያና የእውቀት መቆጣጠሪያ መንገድ ያልነው ጋር ንሂድ። አርቴፊሻል ኢንቴሊጀንስ እውነቱንና ሐሰቱን በመቀላቀል የአውሬውን መንግስት ርእዮተ አለም ለማስረጽ ይሰራል። እንዴት አድርጎ ማለት የሁላችንም ጥያቄ ነው። አንደኛው የሐሰት ምስልና ድምጽ ነው። ዲፕ ፌክ በመፍጠር ኤአይ ሐሰተኛ መረጃዎችን፣ የውሸት ትንቢቶችን፣ የተዛባ ትምህርትን ዲፕ ፌክ በመፍጠር ህዝቡን ያታለላል። ሰዎች ለሚያዩትና ለሚሰሙት ሁሉ እምነት እንዲያጡ ያደርጋል። ይህም በመንፈሳዊ እውነት ላይ እንዳይመኩ ያግዳቸዋል። ሁለተኛ ያልነው በዋናነት የተነሳው የአውሬው ምስል ነው። በራእይ ምዕራፍ 13 ላይ የተጠቀሰው የአውሬው ምስል ኢሜጅ ኦፍ ቢስት በአንዳንድ ምሁራን ዘንድ እጅግ የላቀ ኤአይ ወይም ሮቦት የሚተረጎም ሲሆን ይህም የ የህይወት እስትንፋስ የተሰጠውና የአውሬውን መንግስት ፍላጎት የሚያስፈጽም ይሆናል። እሺ ብለን እንቀጥል። የሰው ልጅን የማሰብ ችሎታ ማደብዘዝ ነው። የአርቲፊሻል ኢንቴልጀንስ የመጨረሻ ግብ የሰው ልጆችን ከራሳቸው የማሰብና የመወሰን ችሎታ ማላቀቅ ነው። አይገርማችሁም? ታዲያ በምን መንገድ ካላችሁ ደግሞ ይሄ ነው መልሱ። አንደኛው ምክር ሰጪ ወሳኝ ሥርዓትን በመገንባት በማጠናከር አርቲፊሻል ኢንቴሊጀንስ በየደቂቃው ምን መብላት እንዳለብን፣ የት መሄድ እንዳለብን፣ ምን መግዛት እንዳለብን ወዘተ እየተነገረን ይኖራል። የልማድ የሰዎችን የግል ሕሊና ውሳኔ፣ መንፈሳዊ ምርጫ የማድረግ አቅማቸውን ያጣሉ። በዚህም የአውሬው መንግስት ትዕዛዝ ሲመጣ ሕዝቡ ምንም ሳይጠየቅ በቀላሉ የሚቀበል ይሆናል። አርቲፊሻል ኢንቴሊጀንስ በአዲሱ ዓለም ስርዓት ዘንድ ያለው ድርሻ የፍጻሜው ዘመን ክትትልና ቁጥጥር ሙሉ በሙሉ ወደር የሌለው ደረጃ ላይ መድረስ ነው። ይህ ስርዓት ከውስጥ የሚመጣውን መንፈሳዊ ተጋድሎ ለመጨፍለቅ ውስጣዊ ቴክኖሎጂን የሚጠቅም መሳሪያ ነው። አሁን እያለቀ ያለው ስርዓቱ ነው። ቀጣይ በሰውነት ይገለጻል። የሃይማኖት አባቶች ግን የት ሄዱ ብለን እንጠይቃለን። ማስተዋል ይጠበቅብናል። ከኛ ሰይጣን ሁሌም ፉክክሩ ከእግዚአብሔር ጋር ነው። እግዚአብሔር ሁሉን ያውቃል፣ በሁሉ ቦታ ይገኛል። ሰይጣንም በዳታ በአልጎሪዝም የሚሰራ አርቲፊሻል ኢንተለጀንስን በመጠቀም ሁሉን አያለው፣ ሁሉን ሰማለው፣ ሁሉን እቆጣጠራለው ነው ሀሳቡ። እግዚአብሔርን ለመምሰል እየተፍጨረጨረ ነው። እስከ ህዳር በናሽናል አይዲ ከባንክ ጋር እየይዘን እንጨርሳለን የተባለው ቀጣይ ናሽናል አይዲ እንዲህ በአፕሊኬሽን አድርጎ ሁሉም መረጃ ይዞ ከችለልናል። ቀጥሎም ሁሉን ነገር በሞባይል አፕሊኬሽን ይሆናል። አፕ ከሚሆን ስልክ ስለሚሰረቅ ለምን ወደ ሰውነት በኢታቶ ወይም በመቅበር አናስገባውም ብለው ጥያቄ ማቅረባቸው ቀጣዩ ስራቸው ነው። ታዲያ ይሄ የአንድ ሀገር የአንድ ክልል ስጋት ብቻ አይደለም። መላው ዓለም በዚህ ጉዳይ ላይ በጣም ተጨንቋል። ቴክኖሎጂን እንደ አምላክ እየታየ ነው። የሰው ልጅ ከጥንት ጀምሮ እግዚአብሔርን የመምሰል ፍላጎት አድሮበታል። በዘመናችን ይህ ምኞት የሰው ልጆችን ችሎታና አስተሳሰብ የሚበልጥ ሰው ሰራሽ አስተውሎት ወይ ሰው ሰራሽ አእምሮ ኤአይ መፍጠር ላይ ደርሷል። አንዳንድ ምሁራን፣ የሃይማኖት አባቶች እንደሚሉት ይህ ፈጠራ የሰው ልጅ ከእውነተኛ ፈጣሪው ርቆ የራሱን ምስል መፍጠር ወደሚችልበት አደገኛ ምዕራፍ እያመራ ነው። እዚህ ላይ ያለው አርቲፊሻል ኢንቴለጀንስን ሙሉ በሙሉ በሰው ልጅ ላይ ስልጣን ለመያዝ አለም አቀፋዊ ማዕከላዊ አገዛዝ ለመመስረትና መንፈሳዊውን አለም ከቁሳዊው አለም ለማስወገድ የሚፈልገው የአዲሱ አለም አገዛዝ ኒው ወርልድ ኦርደር መሳሪያ ይሆናል የሚለው ስጋት የሚፈጠረው አርቲፊሻል ኢንቴሊጀንስ ከሚያስፈሩት ተግባራት አንዱ አጠቃላይ ክትትልና አስተዳደር የሚያስችል ቴክኖሎጂን መፍጠር መቻሉ

አንደኛው የሲቪል ሕይወት ሙሉ ቁጥጥር ነው። የገንዘብ አልባ ስርዓት ካሽለስ ሶሳይቲ፣ አርቲፊሻል ኢንቴሊጀንስ ባደገበት ዘመን ሁሉም ግብይቶች ዲጂታል ይሆናሉ። ይህ ደግሞ በቅዱሳት መጽሐፍት ላይ እንደተገለጸው ግለሰቦች በኢኮኖሚ ሙሉ በሙሉ ለመቆጣጠር ያስችላል። ማንም ሰው ያለ ስርዓቱ ፈቃድ መግዛትም ሆነ መሸጥ አይችልም። የመጽሐፍ ቅዱስ ትንቢታዊ ቃሉን ስንመለከት በዮሐንስ የተሰጠው ምዕራፍ 13 ቁጥር 16 እስከ 17 የሚገልጸው ምልክት በሌለበት ጊዜ መግዛትም ሆነ መሸጥ አለመቻ ሲሆን የአርቲፊሻል ኢንቴልጀንስ የክፍያ ስርዓቶች እና ዲጂታል ማንነቶች የዚህ ዘመናዊ መገለጫ ሊሆኑ እንደሚችሉ ይገምታል። ሁለተኛው የአእምሮና የመረጃ ክትትል ነው። ከሰው በላይ የሆነ ክትትል ዛሬ በአርቲፊሻል ኢንቴልጀንስ በስልካችን በካሜራና በማህበራዊ ሚዲያ መረጃ አማካኝነት እያንዳንዱን እንቅስቃሴያችንን ንግግራችንንና ስሜታችንን መተንተን ይችላል። የዘርፉ ባለሙያዎች እንደሚፈሩት ወደፊት አርቲፊሻል ኢንቴልጀንስ በቀጥታ ከሰው አእምሮ ጋር የሚገናኝ ቺፖችን ወይም ባዮሜትሪክ ኢምፕላንትን በመጠቀም የሰው ሀሳብ ለመቆጣጠር ወይም ለመከታተል ያስችላል። የፕሮፖጋንዳ ማሽንም አለም አርቲፊሻል ኢንቴሊጀንስ የሀሰት ቪዲዮዎች ዲፕ ፌክ፣ እና በጣም አሳማኝ የሆኑ የውሸት ታሪኮችን በመፍጠር ማህበረሰቡን በቀላሉ ማደናገርና ለአዲሱ ዓለም አገዛዝ የሚመች አሰራር መፍጠር ይቻላል። ሌላው መንፈሳዊ ስጋትና የአውሬው ምስል ነው። አርቲፊሻል ኢንቴሊጀንስ እድገት በሰው ልጅ መንፈሳዊ ማንነት ላይ የሚያሳድረው ስጋት ከቁሳዊው ቁጥጥር የከፋ ሊሆን ይችላል። የምሁራኑን ስጋት ስንመለከት የላቁ የአርቲፊሻል ኢንቴሊጀንስ አይነቶች ኤጂአይ አርቲፊሻል ጀነራል ኢንቴሊጀንስ ሲፈጠሩ አቅማቸው የሰው ጅና አእምሮ እንደሚበልጥ ባለሙያዎች ይስማማሉ። ይህም የላቀ ኃይል ሰዎችን በአምላክነት እንዳይወጥ እንዲያመልኩት የማድረግ አደጋ ተደጥኗል። ሌላው የምስል አምልኮ ነው። በራእይ ምዕራፍ 13 ቁጥር 15 ላይ የአውሬው ምስል እንዲናገር መደረጉና ሁሉንም እንደሚያመልኩት እንዳስገድድ ይገልጻል። ዘመናዊ ትንተናዎች እንደሚጠቁሙት ኤአይ መንፈስ እንዲሰጠው የተደረገ ከሰው ጋር መነጋገር የሚችልና የአውሬውን ፈቃድ የሚያስፈጽም ፍጹም ብልህና ተጨባጭ የሆነ ምስል ሆኖ ሊገለጽ ይችላል። የመንፈሳዊው ዓለም መወገድ የሰው ልጅን ወደ መረጃ መቀየር። የሰው ልጅን ከመንፈስና ከስጋ የተዋቀረ ፍጡር አድርጎ ከማየት ይልቅ በኤአይ ስርዓት ውስጥ የሚተነተን የሚቆጣጠር መረጃ ወይ ደግሞ ዳታ አድርጎ የማየት ፍላጎት እየጨመረ ነው። ይህ አዝማሚያ የሰው ልጅን ነጻ ፈቃድ፣ ውስጣዊ መንፈሳዊ እሴትና ከፈጣሪው ጋር ያለውን ግንኙነት እንደ ስህተት ወይም ተለዋዋጭ መረጃ በመቁጠር ለማስወገድ የሚደረግ ሙከራም ሊሆን ይችላል። ሌላው የዘርፉ ልሂቃን አስፈሪ ዕጣ ፈንታ ነው። አርቲፊሻል ኢንቴሊጀንስን የሚገነቡት ሳይንቲስቶችና የቴክኖሎጂ መሪዎች ራሳቸው ስለ አርቲፊሻል ኢንቴሊጀንስ የወደፊት አደጋዎች ግልጽ የሆነ ፍርሃትን እየገለጹ ነው። የምሁራኑ ስጋት ኤክስፐርት ፌር፣ የህልውናቸው አደጋ፣ ከቁጥጥር ውጪ መሆን፣ የእሴት አለመጣጣም፣ አጠቃላይ የኢኮኖሚ ውድቀት ነው። ከዓለም መሪዎች ብላድሚር ፑቲንን ብንመለከት ኤአይን የሚመራው የዓለም ገዢ ይሆናል ብለዋል። ኤሎን ማስክ እና ሌሎች የዘርፉ መሪዎች የአይን በፍጥነት የማልማት ውድድር ከቁጥጥር ውጭ የሆነ የሰው ልጅ የህልውና አደጋ ሊያስከትል እንደሚችል ደጋግመው አስጠንቅቀዋል። አርቲፊሻል ኢንቴሊጀንስ ለሰው ልጅ ትልቅ እድገትና ምቾት ሊሰጥ እንደሚችል ባይካድም፣ ከዚህ ታላቅ ኃይል ጀርባ ያለው አለም አቀፋዊ ቁጥጥርና መንፈሳዊ ባዶነት ፍላጎት እጅግ አስፈሪ ናቸው። የመጽሐፍ ቅዱስ ትንቢቶችና የዘመኑ የሳይንስ ፍራቻዎች በአንድ ላይ ሲታዩ አለም በታሪክ ታይቶ በማይታወቅ የቴክኖሎጂና የመንፈስ ጦርነት አፋፍ ላይ መሆኗን ያሳያሉ። ኤአይ የሰው ልጆችን ከፈጣሪ የሚያርቅ የአውሪው አገዛዝ ዋና መሳሪያ ይሆናል፣ ወይስ የሰው ልጆችን ከስጋዊ ስራ ነጻ አውጥቶ ለመንፈሳዊ እድገት የሚያግዝ መሳሪያ ሆኖ ይቀራል? መርሱ የሰው ልጅ በነፃ ፈቃዱ ሊወስነው የሚችለው የመጨረሻ ምርጫ ላይ የተመካ ይሆናል ነው የአርቲፊሻል ኢንቴሊጀንስ ኤአይን መሰረት የጣሉና ለአመታት ሲያዳብሩ የቆዩት የኤአይ አባቶች ዘጎድ ፋዘር ኦፍ ኤአይ ሳይቀሩ ስጋታቸውን ገልጸው ከስራቸው መልቀቃቸው ቴክኖሎጂው ከቁጥጥር ውጭ ሊሆን ስለሚችል አስፈሪ ዕጣ ፈንታ ከባድ ማስጠንቀቂያ ይሰጣል። ይህንን የሊቆች ፍራቻ አለምን፣ ደግሞ በተለይ ወደ ድንጋይ ዘመን የመመለስ ትንበያን ደግሞ በጥልቀት እንፈትሸው። አርቲፊሻል ኢንቴሊጀንስ ስጋትን ለመረዳት ጂኦፍሪ ሂንተን፣ ዮሹዋ ቤንጊዮ እናም የአን ለኩን የቱሪንግ ሽልማት አሸናፊ የሆኑት የአርቲፊሻል አርቲፊሻል ኢንቴሊጀንስ አባቶች የገለጿቸው ዋና ዋና ፍራቻዎቻቸውን ደግሞ መመልከት ተገቢ ነው። ከነዚህም መካከል በተለይ ደግሞ ጂኦፍሪ ሂንተን ከጉግል በይፋ መልቀቃቸውና ስለ አርቲፊሻል ኢንቴሊጀንስ ያሰሙት ማስጠንቀቂያ የብዙዎችን ቀልብ ስቧል፣ ድንጋጤንም ፈጥሯል። አንደኛው ፍጥረቱ ፈጣሪውን ማለፍ ነው። የሂንተን ማስጠንቀቂያ፣ ሂንተን ኤአይ ራሱን የማሻሻል ችሎታ ሲያገኝ በቅስፈት የሰው ልጅን የማሰብ ችሎታ እንደሚበልጥ ይፈራሉ። አርቲፊሻል ኢንቴሊጀንስ ራሱን ከሰው ቁጥጥር ውጭ አድርጎ በራሱ ፍላጎት ማደ ከጀመረም የሰው ልጅ መፍጠር ያልቻሉትን ግቦች ለማሳካትና የሰው ልጆችን እንደ እንቅፋት የመቁጠር ከፍተኛ አደጋ እንዳለ ይናገራሉ። ትኩረቱ አርቲፊሻል ኢንቴልጀንስ የሰው ዘር ሙሉ በሙሉ ለማጥፋት ሊወሰን ይችላል። ነገር ግን ግቡን ለማሳካት የሚከለክለውን ማንኛውንም ነገር ሰውን ጨምሮ በቀላሉ ከመንገድ ማስወገድ ይችላል። ሌላው የመረጃ ማጭበርበር ነው። የአርቲፊሻል ኢንቴልጀንስ አባቶች ከባድ ስጋት ኤአይ በቅጽበት እጅግ እውነተኛ የሚመስሉ የውሸት መረጃዎች ዲፕ ፌክ ኒውስ ብዛት በመፍጠር የሰውን የማህበረሰብን የፖለቲካ ስርዓቶችና የማህበራዊ ትስስርን እንዲናጋ የማድረግ አቅም አለው ይላሉ። ውጤቱ ደግሞ ሰዎች ምን ያህል እውነት ምን ያህል ደግሞ ውሸት እንደሆነ መለየት እስኪያቅታቸው ማህበራዊ እምነት ይፈርሳል፣ እናም የጋራ ስልጣኔ ግንባታ ይቆማል። በሶስተኛ ደረጃ ራስ ገዝ የጦር መሳሪያዎች ናቸው። የአርቴፊሻል ኢንተለጀንስ ውሳኔን የሚጠይቁ የጦር መሳሪያዎች ኪለር ሮቦት መፈጠር በሰው ልጅ እጅግ አሳሳቢ ሁኔታ ነው። እነዚህ መሳሪያዎች በሰው ቁጥጥር ያልተደረገባቸው ያላቸው ውሳኔዎችን በራሳቸው በመወሰን የዘር ማጥፋት ጦርነቶችን ሊያስነሱ እንደሚችሉ የዘርፉ ልሂቃኖች ይፈራሉ። ሁለተኛው ወደ ድንጋይ ዘመን መመለስ ነው። አንዳንድ ሊቆችና የፍልስፍና ባለሙያዎች አርቲፊሻል ኢንቴልጀንስ የሚያስከትለው መዘዝ ዓለምን ሙሉ በሙሉ ወደ ቀድሞ ስልጣኔ አልባ ዘመን ሊመልሳት እንደሚችል ይተነብያሉ። ይህም ደግሞ የስርዓት መናጋትና የመሰረተ ልማት ውድቀት ነው። ዘመናዊው ስልጣኔ በሙሉ በከፍተኛ ቴክኖሎጂ እና በኮምፒውተር ስርዓቶች ላይ የተመሰረተ ነው። የኤሌክትሪክ መረብ፣ የኃይል ማመንጫዎች፣ የትራፊክ መብራቶች፣ የውሃ አቅርቦቶች፣ ሁሉም የሚተዳደረው በአርቲፊሻል ኢንቴልጀንስና በኔትወርክ ስርዓቶች ነው የአርቲፊሻል ኢንተለጀንስ መቆጣጠሪያ ሲያጣ ወይ ደግሞ ሲጠፋ አንድ እጅግ ከፍተኛ የሆነ ስህተት ሊሰራ ይችላል። ወይም ደግሞ በተቃራኒው አለም አቀፋዊ የሳይበር ጥቃት ቢደርስ እነዚህ ወሳኝ መሰረተ ልማቶች በአንድ ጊዜ ሊቆሙ ይችላሉ። ውጤቱም ደግሞ ኤሌክትሪክ፣ ውሃ፣ መገናኛ፣ ሆስፒታል አገልግሎት፣ ሲስተሞች በሙሉ ከተሞች በአጭር ጊዜ ኑሮን ያመሰቃቀሉታል። የስርዓተ አልበኝነት፣ ረሃብና በሽታ ይስፋፋል። ሌላው የእውቀት መጥፋት ነው፣ ሉዝ ኦፍ ኖሌጅ ኤንድ ስኪልስ ነው። ሰዎች ለአርቲፊሻል ኢንቴሊጀንስ ሙሉ በሙሉ በመተማመን ችግር ፈቺነት ችሎታና አስፈላጊ የሆነ የእጅ ሙያዎችን ቀስ በቀስ እያረሱ ነው። አርቲፊሻል ኢንቴሊጀንስ ሲወድቅ የዘመናችን ሰው በቀላሉ ራሱን ችሎ መኖር አይችልም። ዘመናዊ መሳሪያዎች አይሰሩም፣ እነሱንም ለመጠገን የሚያስችል እውቀት የለም። ይህ ሁኔታ ከድንገተኛ የኒክሌር ጦርነት ወይም ከአለም አቀፍ ወረርሽኝ በኋላ ከሚከሰተው ጋር ይመሳሰላል። ቴክኖሎጂ የሰጠንን ምቾት ባጣን ጊዜ የመሰረታዊ የመኖር ችሎታችንን እናጣለን። እናም መሰረታዊ ደረጃችን ወደ ድንጋይ ዘመን ይመልሰናል። አርቲፊሻል ኢንቴሊጀንስ ፈጣሪዎች ስራቸውን ትተው በግልጽ የሚያሰሙት ማ ማስጠንቀቂያ ይህ ቴክኖሎጂ ከየትኛውም ፈጠራ በላይ የሰው ልጅ ጣፈንታ ሊወስን የሚችል የህልውና አደጋ መሆኑን ያመለክታል። የዓለም ስርዓትን ለመቆጣጠር በታቀደው ዘመን ኤአይ እንደ ብልህና የማይሳሳት ገዢ ሲነሳ የመጨረሻው ውጤት የላቀ ስልጣኔ ሳይሆን ፍጹም ውድመት ሊሆን ይችላል። የሰው ልጅ በቴክኖሎጂው ሙሉ በሙሉ ከመመካት በፊት የነብሱንና የስልጣኔውን እጣ ፈንታ ለመወሰን ትልቅ ጥንቃቄ ማድረግ አለበት የሚል ነው። ይህ የሊቆች ስጋትና ወደ ድንጋይ ዘመን የመመለስ ትንቢት የሚያብራራውን መረጃ እናንተ እንዴት አያችሁት? ውድ ቤተሰቦቻችን፣ የእናንተንም ሀሳብ አስተያየት በእጅጉ እንፈልጋለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩ።